ሰላም ውድና የተከበራችሁ የቤዛ ሀበሻ ዩቲዩብ ሰዎች እንዴት ናችሁ? እንኳን ደህና መጣችሁ ወደዚህ ቻናል። ሁላችሁም ስለመጣችሁ እጅግ በጣም አመሰግናለሁ። ዛሬም እንግዲህ ለየት ያለ ሀሳብ እንዲሁም ደግሞ ጠቃሚ ነው ብዬ ያስብኩትን አምስት ነገሮችን ሼር አድርጋችኋለሁ ማለት ነው። የመጀመሪያው ምንድን ነው፣ ሀሳቤ አሁን ተሳሰብን ለማዳበር የሚረዱ መንገዶች ናቸው ማለት ነው። እነዚህም ከመጽሐፍ ላይ ነው ያገኘኋቸው። እንግዲህ እኔ ያነበብኩትን ነው ሼር የማደርጋችሁ። እነዚህ አዎንታዊ አስተሳሰብን ለማዳበር የሚረዱ ነጥቦች አስር ናቸው። እኔ ግን ዛሬ አምስቶቹን ነው ሼር የማደርጋችሁ ማለት ነው። ከመግቢያው ጀምሬ በንባብ ነው ሼር የማደርጋችሁ። አዎንታዊ አስተሳሰብ ማለት ምን ማለት ነው? ለምንስ ይጠቅማል? አዎንታዊ አስተሳሰብስ ምንድን ነው? ትርጉሙ የሚለውንም አብረን እናያለን ማለት ነው። እነሱ ስም ምንድን ናቸው? የሚረዱትን ከሌለኝ እነዚህ እነዚህን ነገሮች ከሌለን ወይም ደግሞ አዎንታዊ አስተሳሰብ የሌለን ሰዎች ከሆንን እነዚህን ነገሮች በመጠቀም እነዚህን ነገሮች በማየት አዎንታዊ ሀሳቦችን ማዳበር እንችላለን። ያለን ደግሞ ከሆንን እንዲሁም ለማሳደግ እጅግ በጣም የሚረዱ ነጥቦች ናቸው ማለት ነው። እኔ በግሌ የተጠቀምኩባቸው እናንተን ይጠቅማል ብዬ ያሰብኩትን ነው ሼር የማደርጋችሁ ማለት ነው። እሺ፣ በመጀመሪያ ለዚህ ቻናል አዲስ ሆናችሁ ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ በኮሜንት ሀሳብ አስተያየታችሁን እየሰጣችሁ እንዲሁም ደግሞ ይጠቅማል ላላችሁ ሰዎች ሼር በማድረግ ይህንን ቻናል ታበረታቱ በትህትና ጠይቃለሁኝ። በቀጥታ ወደ ዛሬው ሀሳቤ አልፋለሁ ማለት ነው። የዛሬው ሀሳቤ ምንድን ነው? መግቢያው ከመግቢያው ጀምሬ ሼር ላድርጋችሁና አዎንታዊ አስተሳሰብ ምን ማለት ነው ከሚለው እንጀምራለን ማለት ነው። አዎንታዊ አስተሳሰብ ማለት የህይወትን ብሩህና ወይም ደግሞ መልካም ጎን ላይ በማተኮር አዎንታዊ የህይወት ውጤት የመጠበቅ የአእምሮ የአስተሳሰብ ቅኝት ነው ማለት ነው አዎንታዊ አስተሳሰብ ማለት ማለት ነው። አዎንታዊ አስተሳሰብ ያለው ሰው ደስታን ጤናንና ስኬት ስኬትና ዘውትሮ ያስባል። እንዲሁም ደግሞ በህይወት ውስጥ ሊያጋጥሙት የሚችሉ ማንኛውንም እንቅፋቶችን ችግሮችን እንደሚያልፋቸው ያምናል ማለት ነው። አዎንታዊ አስተሳሰብ ያለው ሰው አዎንታዊ አስተሳሰብ በህይወታችን ውስጥ የሚያጋጥሙን አሉታዊ ነገሮችን አድበስብሰን ማለፍ ወይም ደግሞ ችግሮችን መርሳት ማለት አይደለም ይለናል። ይልቁንም በህይወታችን ውስጥ አስቸጋሪ ነገር ሲገጥሙን በአሉታዊ ሀሳብ ከመዋጥና ከጨለምተኝነት ይልቅ ችግሩን እንደምናሸንፈው በማመን መፍትሄ የመፈለግ የአእምሮ የአስተሳሰብ ቅኝት ነው ይለናል። አዎንታዊ አስተሳሰብን የግል ባህሪያችን እንዲሆን ለማድረግ ጠቃሚ ነጥቦችን እንግዲህ በዚህ ምዕራፍ እናያለን ማለት ነው። ዛሬ አምስቶቹ እናያለን። እንዲቀጥል አምስቶቹ እንድጨምርላችሁ ከፈለጋችሁ የምር ከጠቀማችሁ ስሪልን በሉኝ ማለት ነው፣ በሉኝ በኮሜንት ማሳውስ ይችላላችሁ ማለት ነው። እሺ፣ የመጀመሪያው ጊዜያችንን አዎንታዊ አስተሳሰብ ካላቸው ሰዎች ጋር ማሳለፍ ነው ማለት ነው። የመጀመሪያው አዎንታዊ አስተሳሰብ ካላቸው ሰዎች ጋር ጊዜያችንን ማሳለፍ። አዎንታዊ አስተሳሰብ እንደተስቦ በሽታ ነው፣ ወይም ደግሞ ተላላፊ ነው ማለት ነው። ዘወትር ስለ ሁሉም ነገር በሚያማርሩ ሰዎች ብቻ ብንከበብ የምንከበው ወይም ደግሞ ብንከበብ አሉታዊ አስተሳሰባቸው ወደኛ መሸጋገሩ የማይቀር ነው። በጊዜ ሂደት አሉታዊ አስተሳሰቦች ይጋባልና፣ ንግግራችን፣ አስተሳሰባችን አሉታዊ የሆነ ይቀየራል ማለት ነው። ለምን የሚያወሩት ሁሉ አሉታዊ ከሆኑ ከመሆኑ የተነሳ ማለት ነው። አሁን አስተሳሰብ በጭራሽ የሌላቸው ሰዎች አሉ በሚገርም ሁኔታና፣ ከማን ጋር ነው እየዋልን ያለ ነው? ምንድን ነው እየሰራን ያለ ነው? ምን አይነት ሶሻል ሚዲያ ነው እያየን ያለ ነው? ምንስ ነው ሰዎችስ ስለኛ ምንድን ነው ምን አይነት ጓደኞች ናቸው ያሉን የሚለውን እዚህ ጋር ብታየው ጥሩ ነው ብዬ ስላሰብኩኝ ነው። ሌላው በተቃራኒው ደግሞ አዎንታዊ አስተሳሰብ ካላቸው ጓደኛ ቤተሰብ ጋር ረጅም ጊዜ ማሳለፍ የእነሱን አዎንታዊ አስተሳሰብ እንዲጋባብን ይረዳናል። ምክንያቱም ሰው የሚሰማውን ነው የሚያየውን ነው ሴቭ የሚያደርገው አደለ። ለምን ሰው ባየው በሰማው ነው ማለት ነው ራሱን የሚገነባው ማለት ነው። እኛ በልጅነታችን ምንም የምናውቀው ነገር አልነበረም አደለ። ግን ቤተሰቦቻችን ፕሮግራም ያደረጉን ነው። አሁን ነው ፕሮግራም ተደርገን እነሱ ባሉ መንገድ ነው እየሄደን ያለ ነው። ስለዚህ አሁንም በተደጋጋሚ የምናደርገው ነገር፣ በተደጋጋሚ የምንሰማው ነገር፣ በተደጋጋሚ የምናየው ነገር ህይወታችን ላይ ይፈጠራል ማለት ነው። ስለዚህ ምን ማድረግ ያስፈልጋል? ማለት ነው። በተቃራኒው አዎንታዊ አስተሳሰብ ካላቸው ሰዎች ጋር ማዋል አስፈላጊ ነው ማለት ነው። ሌላው በዙሪያችን ያሉ ሰዎች በሙሉ አዎንታዊ ነገር የሚያስቡ ከሆነ እኛም አሉታዊ ነገር የማሰብ አጋጣሚያችን ይቀንሳል ማለት ነው። አዎንታዊ አስተሳሰብን ለማዳበር አዎንታዊ አስተሳሰብ ካላቸው ሰዎች ጋር ማሳለፍ አንዱ መፍትሄ ነው ማለት ነው። ቤተሰብ። ሌላው ለድርጅታችን ኃላፊነት መውሰድ ነው፣ ሁለተኛው ማለት ነው። በህይወታችን ውስጥ ችግርና ፈተና ፈታኝ ነገሮች ሲገጥሙ ራሳችንን ወይም ደግሞ ራስን የነገሩ ሰለባ ወይም ደግሞ ተበዳይ ወይም ሚስኪን ወይም እድል ለቢዝ አድርገን አንመልከት አዎ ብዙዎቻችን እኔ እድ ለቢዝ ነኝ እኔ እንትን ዘር ነኝ ስለዚህ እንደዚህ ስለሆነ እኔ እድል የለኝም እና በቃ አረባም ብለን የምናስብ ሰዎች አለን ግን ይህ ምን ይለናል ራሳችንን እንደዚህ አድርገን ማሰብ አስፈላጊ አይደለም ወይም ደግሞ ይሄ ማማረት የሚለው ነገር ማለት ነው ይሄንን ባን ጠቀም፣ ተመራጭ ነው። አብዝተን እራሳችንን እንደ ተበዳይ፣ ሌሎች ደግሞ እንደ በዳይ አድርጎ ማየት ለአሉት አስተሳሰብና አልፎ አልፎ ተስፋ ለመቁረጥ ሚዳርገናልና ይለናል። ይልቅም በተፈጠረው ሁኔታ ውስጥ ያለንን ሚና ተገንዝበን ለድርጊታችን ኃላፊነት እንውሰድ። ኃላፊነት መቀበል ከስተት ለመማርና ካለ አግባብ ሌሎችን ከመውቀስ ያድነናልና ይለናል። በቤተሰቦች ሰዎች ሶስተኛው ላይ ደርሰናል። ሶስተኛው ደግሞ አዎንታዊ ቃላትን እንጠቀም። አዎንታዊ ቃላቶችን እንጠቀም። ከአሁን በፊት የሰራሁት የቃላት ምን ያክል ዋጋ እንዳላቸው ቃላቶች ምን ያክል ሰው ላይ ተጽዕኖ እንደሚፈጥሩ አይተናል አይደለ? አንዳንድ ጊዜ አስበን የሚሆን ሳናስብ በቀልድም ድም አድርገን የሚናገራቸው ነገሮች ሰዎች ላይ ጫና ይፈጥራሉ ማለት ነው። ስለዚህ ይህንን አይተን አዎንታዊ ቃላትን በመጠቀም ራሳችንን አሉታዊ አስተሳሰብ ወደ አዎንታዊ አስተሳሰብ ማምጣት እንችላለን ማለት ነው። አስተሳሰባችንን በምንናገረው ካፋችን በሚወጣው ቃላት ይገለጻል። የምንጠቀማቸው ቃላት በአእምሯችን የምናስበው ሀሳብ ነጸብራቅ ናቸው። ስለ ሕይወታችን የምንማረው የምንማረው ነገር ኑሯችንን ይፈጥራል። ሕይወትን አሰልቺ፣ ዋጋ የሌለው በስራ ጫና የተሞላ ያልተሳካ ነው ብለን ከገለጽ ነው ያንን ሆነን እናገኘዋለን እኛንም ራሳችንን ማለት ነው። አታሟርት እንደሚባለው ማለት ነው እንግዲህ ራሳችን ላይ ይሄ ይሄ ይሆንብናል፣ ይሄ ይሄ ኮንት ነው ሲባል አንዳንድ ጊዜ ይሄ ይሄ ይሆናል ሲባል አንዳንድ ጊዜ እስኪ አታሟርቱና የሚባልም አለ አለ። ይሄ ሟርት ነገር ራሳችን ላይ አለማምጣት ነው። ህይወት ቀላል፣ አስደሳች፣ ብዙ መልካም ነገሮች ያሏት፣ ወይም ማራኪ በሚሉት ቃላት ከገለጽናት ግን ድርጊታችን አሉታዊ እና ህይወታችን የዚሁ ነጸብራቅ ወደ መሆን ያደላል ወይም ደግሞ እችላለሁ፣ አድርገዋለሁ፣ ጠንክሬ እሰራለሁ፣ የተሻለ ነገን የተሻለ ህይወትን ለመፍጠር እተጋለው፣ የመሳሰሉትን አዎንታዊ ቃላት ማዘውተር ጠቃሚ ነው ይለናል ማለት ነው። ማለት ይሄ በጣም አስፈላጊ ነገር ነው ማለት ነው። ሌላው በዙሪያችን ከሚደግፉን ሰዎች ጋር መኖር ማለት ነው። የሚደግፉን ሰዎች በዙሪያችን እንዲኖሩ ማድረግ ማለት ነው። የሚያበረታቱን የሚደግፉን ሰዎች በዙሪያችን እንዲኖሩ ማድረግ አለብን የሚያስቡልን ሰዎች የሚያስቡት እና የሚጨነቁት ስለ እኛነታችን እንጂ ስለ አካበት ነው ሀብት ወይም ደግሞ ስለደረስንበት የስኬት ህይወት አይደለም። የሚያበረታቱ ሰዎች በዙሪያችን ሲኖሩ አዎንታዊ አስተሳሰብ በአእምሯችን የበለጠ እንዲጎለብት ያግዙናል። ድካም ሲሰማን ያበረቱናል። አድናቆታቸውም ወቀሳቸውም እኛን ለመጥቀም እንጂ በምላሹ ከእኛ አንዳችን ፈልገው አይደለም። አላማችንን በፍጹም ልብ ይቀበሉታል በሚችሉት ሁሉ ይደግፉናል፣ ይነናል። ነገር ግን ትርጉም የለሽ ነቀፌታን ከሚያበዙ ሰዎች ጋር ያለን ግንኙነት ማቋረጥ አለብን። ምክንያቱም ነቀፌታና ትችት የሚያበዙ ሰዎች ለራሳችን የሚኖረን ግምትን እንዲወርድ ስለሚያደርጉ ማለት ነው። የራሳችን ያለንን ግምት እንዲያንስ ያደርገናል ማለት ነው። ምክንያቱም ደጋግሞ አንዳንድ ሰው በጣም መተቸት የሚወድ ሰው አለ። የራሱን ብቻ የሚያበልጥ ፈልግ እኔ እኮ እንዲህ ነኝ እኔ ምናምን እያለ ራሱን ብቻ እንደ ተወዳጅ፣ እንደ ሰራተኛ፣ እንደሚችል ሌላውን ደግሞ እንደማይችል አድርጎ የሚያስብ ሰው ብዙ ሰው ስላለ ማለት ነው። ሌላው አምስተኛው የኑሮ ፍልስፍና ለሌሎች እንዳይወስኑልን ወይም ደግሞ እንዲወስኑልን አለማድረግ ማለት ነው። ሌሎች እንዲወስኑልን አለማድረግ ወይም ራሳችን መወሰን ማለት ነው። ሁሉም ሰው የራሱ የሆነ የኑሮ ፍልስፍናና የአስተሳሰብ አቅጣጫ አለው፣ ይለናል። እኛ የራሳችን የኑሮ ፍልስፍና ሊኖረን ይገባል። ሌሎች የእነርሱ አቅጣጫ እንዲያሲዙን መፍቀድ የለብንም። የእኛ የራሳችን የሆነ የኑሮ ዘይቤ ብንከተል የተሻለ አዋጭ መንገድ ነው ይለናል ማለት ነው። የሌሎች የኑሮ ፍልስፍና መቼም ቢሆን የእነርሱ እንጂ የኛ ሊሆን አይችልም ማለት ነው። በጭራሽ። በእርግጥ በሌሎች ሀሳብ ላይ ተመርኩዘን ወይም ደግሞ አንዳንድ የሚያስተምሩ ነገሮች ይኖራሉ ብዙ ነገሮች ይኖራሉ። እና እነዛን ተንተርዘን የራሳችን የኑሮ ፍልስፍና ወይም ደግሞ የአስተሳሰብ አቅጣጫ ማበጀት ጥሩ ነው። ነገር ግን እኛ ነፃ ሆነን አስበን፣ አሰላስለን አምነንባቸው መሆን አለበት ይለናል ማለት ነው። እንግዲህ ዛሬ እያቀረብኩላችሁ እነዚህ አምስቶቹ ናቸው። በቀጣይ ስድስት፣ ሰባት እና ስምንት፣ ዘጠኝ፣ አስር እንዳቀርብላችሁ ከፈለጋችሁ በኮሜንት ላይ ቤዛ ቀጤልን ተመችቶናል እያላችሁ ጻፉልኝ። ማለት ነው ነገ ሰራዋለሁ ወይም ደግሞ በተብቼ ሰዓት ሼር አደርጋችኋለሁ። ማለት ነው እንግዲህ ዛሬ ያቀረብኩላችሁ እነዚህ አምስቱ ነጥቦች በእርግጠኝነት እንደሚጠቅሟችሁ አልጠራጠርም። እኔ የጠቀሙኝ ናቸው ማለት ነው። ውድ የቤዛ ብሻ የኢትዮ ቤተሰቦች፣ እንግዲህ ስለነበረን ጊዜ እስከ መጨረሻው ስለተከታተለችው ጅግ በጣም ትልቅ ክብር አለ ለእናንተ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ እየጋበዝኩኝ የዛሬውን በዚህ አበቃ። በቀጣይ ቪዲዮ እስከምንገናኝ ሰላም፣ ደስታ፣ መትረፍረፍ እንዲሁም ጤና እንዲሆንላችሁ እየተመኘው መልካም ጊዜ፣ መልካም የስራ ጊዜ ይሆንላችሁ። እናመሰግናለን። ሰላም ለሁላችሁ።